ሰላም ኢትዮጵያውያን ከአሚኮ ዲጂታል ሚዲያ የሰው ሠራሽ አስተውሎት ዜናዎችን ይዤ ቀርብ ያለሁ ተስፋ ነኝ። የሴቶች፣ የህጻናት፣ የአረጋውያንና የአካል ጉዳተኞችን ተጠቃሚነት ለማሳደግ እየተሰራ መሆኑ ተገለጸም። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ብርቱካን ሲሳይ ባለፉት ጊዜያት በተቋማት የአካቶ ተግባራት መመዘኛ ባለመኖሩ አገልግሎቱን ውጤታማ ለማድረግ እንቅፋት ፈጥሮ እንደነበር አንስተዋል። አሁን ላይ የተቋማትን የአካቶ ትግበራ በህግ ማዕቀፍ በማስገባትና የተጠያቂነት ስርዓትን በመዘርጋት የሴቶች፣ የሕፃናት፣ የአረጋውያንንና የአካል ጉዳተኞችን ተጠቃሚነት ለማሳደግ እየተሰራ እንደሚገኝ ገልጸዋል። የተቋማትን አካቶ ትግበራ አሰራርና ሂደት ውጤታማ ለማድረግ ቢሮው በጎንደር ከተማ ለዞንና ለወረዳ መሪዎች ስልጠና እየሰጠ እንደሚገኝም አብራርተዋል። በቀጣይም በክልሉ በአርባ ተቋማት የአካቶ ትግበራ ምዘና እንደሚደረግም ተናግረዋል። ሕዝቡ ሰላሙን በማስከበር ልማቱን ለሚያሳልጡ መሪዎቹ ድጋፉን እንደሚሰጥ የዱር ቤቴ ከተማ ነዋሪዎች ተናገሩ። በዱር ቤቴ ከተማ አስተዳደር ለሁለተኛ ዙር የተገነቡ የመሰረተ ልማቶች ተመርቀዋል። የአማራ ክልል ከፍተኛ መሪዎች፣ የሰሜን ጎጃም እና የደዋ ቸፈር ወረዳ መሪዎች እንዲሁም የከተማዋ ነዋሪዎች በተገኙበት የንጹሕ መጠጥ ውሃ ፕሮጀክት፣ የጌጠኛ ድንጋይ ንጣፍ፣ የኮሪደር ልማትና የሁለገብ ስታዲየም ግንባታ ስራዎች ተመርቀዋል። የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በሪሆን ቢረሳው ስለ ልማት ስራዎቹ በሰጡት መረጃ በከተማዋ የማህበረሰብ ተሳትፎን ጨምሮ ከ322 ሚሊዮን ብር በላይ በሆነ በጀት የልማት ስራዎች መሰራታቸውን ገልጸዋል። አስተያየታቸውን ለአሚኮ የሰጡ የከተማዋ ነዋሪዎች በተሠሩ መሠረተ ልማቶች መደሰታቸውንም ገልጸዋል። ሕዝቡ በራሱ አቅም በርካታ የመሠረተ ልማት ሥራዎችን መገንባቱን አስታውሰው መንግሥትም ተጨማሪ የልማት ሥራዎችን በመሥራቱ የበለጠ ተጠቃሚ እንደሚሆኑም ተናግረዋል። አማራ ሚዲያ ኮርፖሬሽን ለኅብረተሰብ ለውጥ እንተጋለን።